ሰላምና ጤና በያላችሁበት ይድረሳችሁ ውድ የተከበራችሁ ቤተሰቦቻችን፣ እንደምን አላችሁልን? ከሁለተኛው የዩቲዩብ ቻነላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ሰኞ የምሳ ሰዓት የስፖርት የመረጃ ሰዓታችን ዳግም ተገናኝተናል። ስለምታደምጡን ቆይታችሁንም ከእኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች እየተነሱ ይገኛሉ። እነሱን በስፋት ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል ማንቸስተር ዩናይትድን፣ አርሰናል፣ ቸልሲ፣ ሊቨርፑል፣ ማንቸስተር ሲቲ፣ ባርሴሎና፣ ሪያል ማድሪድ እነዚህን የተመለከ እነዚህና ሌሎችንም የአውሮፓ ታላላቅ ክለቦች የተመለከቱ ስፖርታዊ ጉዳዮችን ነው የምናካተው። ፏድባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታ ናደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ትንታኔ ፕሮግራማችን እናመራለን። ቪዲዮችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ከእኛ ጋር አብሮነታችሁ እንድታሳዩን በአክብሮት ጋበዝኩኝ። ከመሸጋገሪያ በኋላ ተመልሰን እንመጣለን። የቼልሲ ኢላማ የሆነው ኮከብ በክረምቱ ዋጋው ሊቀንስ ነው ተብሏል። ኤሲ ሚላን ፍላጎት ያላቸው ክለቦች ቢበዙም የውል ማፍረሻውን እንደማያሟሉ ስለሚያውቅ ራፋኤል ሊያውን በዚህ የውድድር ዘመን መጨረሻ ዋጋውን በከፍተኛ ደረጃ ሊቀንሱ እንደሚችሉ እየተናገረ ነው። በሁሉም ውድድሮች አስር ጎሎችንና ዘጠኛ አሲስቶችን አመቻችቶ ቢያቀብልም የውድድር ዘመኑ ለራፋኤል ሊያው ግን ጥሩ አልነበረም። ፖርቱጋላዊው የፊት መስመር ተጫዋች ጥሩ አቅም እንዳለው ብልጭታዎችን ቢያሳይም በተጫዋቹ ላይ ወጥነት አለመኖርን ተከትሎ ብዙ ፈላጊዎቹን አበሳይቷል። እንግዲህ ትችትንም ማስተናገድ ጀምሯል። አሁን ላይ በሚላን ያለው የራፋኤል ሊያው የ150 ሚሊዮን ዩሮ መልቀቂያ ዋጋም በሚላን ቦርድ ውስጥም ትልቅ ጉዳይ እየሆነ መምጣቱን ዳንኤል እንግዲህ ሎንጎ በዘገባው ላይ አስፍሯል። ክለቦች ራፋኤል ሊያውን የመሰለ ተጫዋችን ለማስፈረም በማመንታታቸው ሚላን አቋማቸውን እንደገና እንዲያጤኑበትም ሊገደዱ ይችላሉ። ዝቅተኛ ዋጋ መጠየቅ ሚላን ተጫዋቹን መልቀቅ እንዲችል እንደሚያደርገው ተረርተዋል። አሁን ላይ የተጫዋቹ ዋነኛ ፈላጊዎች ቸልሲዎች ሲሆኑ ባለፉት ጥቂት ወራት ውስጥም ፍላጎታቸው እያደገ በመምጣቱ ራፋኤል ሊያው ለተወሰነ ጊዜ በቅርበትም እየተመለከቱ ነበር። ኤሲ ሚላን ኮኮብ ተጫዋቹን ማቆየት ቢፈልግም ቸልሲዎች ከራፋኤል ሊያው ወኪል ሆርግ ሜንደዝ ጋር ያላቸው ጠንካራ ግንኙነትን ለመጠቀም ፍላጎት አላቸው። ቸልሲ ሚላን ከ100 ሚሊየን ዩሮ በታችም ዋጋ እንደሚቀበል ጠንቅቆ ያውቃል። ሆኖም ግን የሳዑዲ አረቢያ ክለቦችን ጨምረው ሌሎች ፈላጊዎች ቢኖሩም ቸልሲዎች በፍጥነት እርምጃ ለመውሰድም ጠንካራ አቋም ላይ ይገኛሉ። የክረምቱ የዝውውር መስኮት እየተቃረበ ሲመጣም ለሰሚያዎቹ በቅርቡ ለራፋኤል ሊያው መደበኛ የዝውውር ጥያቄን ሊያቀርብ የሚችሉ ይመስላል። አሁን ላይ ኤሲ ሚላን ለመሸጥ ፈቃደኛ ለመሆኑን ግልጽ ነው። ነገር ግን ሁኔታውን በሚመጡ ዋጋዎች ላይም ተመስርቶ ሊለወጥ ይችላል። ራፋኤል ሊያው ለሚላን ቁልፍ ተጫዋች ሆኖ ቀጥሏል። ነገር ግን የቸልሲ ፍላጎት እያደገ መምጣቱ ብዙዎች ለወራት ሲጠብቁት ለነበረው ዝውውርም ምክንያት ምላሽ ሊሆን እንደሚችል ነው ግምታቸውን እያሰፈሩ የሚገኙት። ባርሴሎናዎች ለመሐል ሜዳ ኮከብ የ100 ሚሊዮን ዩሮ ጥያቄን ውድቅ ሊያደርጉ ነው። ማንቸስተር ሲቲ በፔፕ ጓርዶላ ሰር ካለፉት ዓመታት በኋላ ቡድናቸውን በክረምቱ ለማሻሻል እየፈለጉ ይመስላል። እናም ፔፕ ጓርዲዮላ አንዳንድ አስገራሚ ዝውውሮችን ማድረግ ይፈልጋል። የፕሪምየር ሊጉ ሻምፒዮናዎች በመጪው የውድድር ዘመን ትልልቅ ተጫዋቾችን ለማምጣት ትልቅ ወጪ ሊያደርጉ ይችላሉ። ሲቲዎች ከኬቨን ደብሮይና ጃክ ግሬሊሽ እና ሌሎች ተጫዋቾች ጋር በክረምቱ ይለያያሉ ተብሎ ይጠበቃል። እንዲሁ ለባየር ሌቨርኩዘኑ ኮኮ ፍሎሪያን ቨርትስ ጋርም ስማቸው ለረጅም ጊዜ ብያያዝም፣ በቅርብ ቀናት ውስጥ የባርሴሎናውን የመሃል ሜዳ ተጫዋች የሆነው ፔድሪ የሲቲ ኢላማ እንደሆነ ተዘግቧል። 100 ሚሊዮን ዩሮ ዋጋም ሲቲ ለማቅረብም እንዳሰበ ነው ማርካ ያስነበበውም። ባርሴሎና ምንም እንኳን ሲቲ በፔድሪ ላይ ያለው ፍላጎትን የሚመለከት ምንም አይነት ጥያቄ ላለመስማት ይፈልጋሉ። ብሉ ግራናዎቹ የሲቲ ፍላጎትን በሚመለከት ምንም መረጃ የሌላቸው ብቻ ሳይሆን ፔድሪ ለሽያጭ የሚቀርብ እንዳልሆነም ደጋግመው ተናግረዋል። ነገር ግን ክለቡ በፔድሪ ጉዳይ ማንኛውንም አቅርቦቶች ውድቅ ያደርጋል። በተጨማሪም ፔድሪ ለክለቡ ቁርጠኛ መሆኑን በማሰብ ተጫዋቹም ጥያቄዎችን እንደማይቀበል እርግጠኞች ናቸው። ፔድሪ በጥር ወር እስከ 2030 ድረስ የሚያቆየውን አዲስ የአምስት ዓመታት ውልም የፈረመ ሲሆን፣ አንድ ቢሊዮን ዩሮ ደግሞ የውል ማፍረሻ አለው። አማካዩ የእግር ኳስ ህይወቱን ምርጥ ጊዜ በሃንስፍሊክ እያሳለፈ ነው። ብዙዎች ፔድሪ በዚህ ሲዝን የላሊጋው ምርጡ ተጫዋች ነው ብለውታል። የባርሴሎና የደሞዝ ገደብ ቦታ ከአንዳንድ ሽያጮች ተጠቃሚ ሊሆን እንደሚችሉ ቢያመለክትም ፔድሪ በ22 ዓመቱ በቡድን ውስጥ ካሉት በጣም አስፈላጊ ተጫዋቾች መካከል አንዱ ነው። ለዚህም ነው አይነክ የተጫዋች የተደረገው። የካታላኑ ቡድን ከፓኦ ኩባርሲና ከላሚን ያማል ቀጥሎ ለመለየት ከማያስቧቸው ተጫዋቾች ፔድሪ አንደኛው ይሆናል። ምንም እንኳን የቀድሞ አለቃ ሻቪ ኤርናንዴዝ ባለፈው የውድድር ዘመን መገባደጃ ላይ ለፔድሪ ጥያቄዎችን እንደሚያዳምጡ ቢገለጽም አሁን ላይ ግን ፔድሪ በባርሴሎና የማይነካው ተጫዋች ነው። ከሊቨርፑል ጋር የተገናኘው የፊት አጥቂ ምናልባትም በአንፊልድ ልንመለከተው እንችላለን። በቅርብ ወራት ውስጥ ከቀያዮቹ ጋር የተገናኘው ተጫዋች ከተሰጠው አስቴት በኋላ የሊቨርፑል አለቆች እንግዲህ ነቅተው እሱን ለማስፈረም ሊሞክሩ ይችላሉ። እንደ ዘ ጋርዲያን ዘገባ ከሆነ በጥር ወር በርካታ የዝውውር ጥያቄዎች ቀርበውለት የነበረው ማትያስ ኮኛ በክረምቱ በወልቨስ መልቀቁን ፍንጭ ሰጥቷል። የ25 ዓመት ሁለገብ አጥቂ ለወልቨስ ታማኝ ሆኖ የመቆየቱ ዋጋ ምክንያትም ቡድኑ የፕሪምየር ሊጉ ደረጃ አሳሳቢ በሚመስልበት ጊዜ ነበር። ኩኛህ ቡድኑ በተቸገረበት የውድድር ዓመት አጋማሽ ከሞሊኒክሱ ለመልቀቅ አልፈለገም። ነገር ግን የቪቶር ፔሬራ ቡድን ከወራጅ ቀጠናው ዘጠኝ ነጥቦችን በመራቅ እና ደግሞ ለስምንተኛ ተከታታይ አመት በፕሪምየር ሊግ ለመቆየት አሁን ላይ ቀረብ ይመስላል። ነገር ግን አሁንም ከዘ ጋርዲያን ጋር ባደረገው ቃለ ምልልስ ብራዚላዊው የስራውን ቀጣይ እርምጃ ለመውሰድም እየተዘጋጀ ሲሆን በክረምቱ ወልቭስን በመልቀቅ ለዋና ዋና ዋንጫዎችን መፎካከር ወደሚችል ቡድን ለመቀላቀልም ዝግጁ መሆኑን አመልክቷል። ማቲያስ ኩኛ እንዲህ ነው ያለው። ብዙ ጥያቄዎች በጠር ነበሩኝ፣ ነገር ግን ወልቨሰን በጠር ወር ለቅቄ ብሄድ ጥሩ ስሜት አይሰማኝም ነበር። አንዳንድ ነገሮችን መቆጣጠር የማትችላቸው ነገሮች ቢሆኑም፣ ነገር ግን በውድድር አመቱ አጋማሽ ክለቡን መልቀቅ ግን አልቻልኩም። በአስቸጋሪ ሁኔታ ውስጥ ነበርን። በወራጅ ቀጠና ውስጥም ነበርን። ለዛም ነው ቆይቼ ቡድኑን ማገዝ የፈለኩት አሁን ላይ ግቦች ላይ ለመድረስም ተቃርበናል አላማችን ከመውረድ መራቅ ነው ነገር ግን ቀጣዩ እርምጃን መውሰድ እንዳለብኝ ግልጽ አድርጌያለሁ ለዋንጫ በሚጫወት ቡድን ውስጥም ለመጫወት ፈልጋለሁ ስለዚህም ቀጣይ ክረምት የተለየ ነገር እንደሚኖር አስባለሁ ሲልም ነው ኒው ማቲያስ ኮኛህ የተናገረው ሊቨርፑል ለማቲያስ ኮኛህን ለማምጣት ፍላጎቱን ከቀጠለ ተጫዋቹ ወደ አንፊልድ የመሄድ እድል አለው ብራዚላዊ በዚያ በዚህ ውድድር ዘመን በ29 ጨዋታዎች 15 ግቦችን ከመረብ ጋር አሳርፈዋል ከዚህ ቀደም ለአርቢ ለብዚሽ እና ለአትሌቲኮ ማድሪድ ተጫውቶ ድንቅ ብቃቱን ባያሳይም አሁን ላይ ግን በቻምፒየንስ ሊግ በሚወዳደር ክለብ የራሱን አሻራ ለማሳረፍም ዝግጁ እንደሆነ ጭምር ነው የሚነገረው። ወደ ፕሪምየር ሊግ ሊሄድ የሚችለው የኢንተር ሚላኑ ኮከብ። ማንቸስተር ዩናይትዶች የኢንተር ሚላኑን የመሃል ሜዳ ተጫዋች ዝውውርን በሚቀጥለው ክረምት መጨረስ ይፈልጋሉ። ሀካን ቸነኖግሉ ራሱን ከኢንተር ሚላን ዋና ተጫዋቾች አንዱ አድርጎ አሳይቷል። ነገር ግን የወደፊት ሕይወቱ በፕሪምየር ሊግ ሊሆን ይችላል። ማንቸስተርናት ራይኖን በቱርኩ አማካይል አድርጓል። ሁሉም ነገር የሚያመለክተው የእንግሊዙ ክለብ በመጪው የዝውውር መስኮት እሱን ለማምጣትም ጥረት እንደሚያደርግ ነው። ለቱርካዊው በኦልድ ትራፎርድ የመጫወትና በስራ ውስጥም አዲስ ፈተናን የማለፍ እድሉ ለተጫዋቹ ማራኪ ይሆናል። ሀካን ቸነኖግሉ በክረምቱ በማንቸስተር ዩናይትድ እንግዲህ ፍላጎት ውስጥ የሚኖራል ተብሎ ይጠበቃል። ቱርካዊ ኢንተርናሽናል በጣሊያን ቡድን እቅድ ውስጥ ወሳኝ ሚና ያለው ሲሆን በተጫዋቹ ብቃት የበርካታ የአውሮፓ ቡድኖችን ትኩረት ስቧል። ነገር ግን ፊርማውን ለማጠናቀቅ ከፍተኛ ፍላጎት ያሳየው የሩበን አሞሪን ቡድን ነው። የዩናይትድ አመራር ፈጠራን በቡድን ውስጥም የሚጨምር ተጫዋችን በማምጣት የአማካይ ክፍሉን ለማጠናከር ይፈልጋሉ። እናም ሀካን ቻና ኖግሉ ደግሞ አሁን ላይ የሚፈልጉት አይነት ተጫዋች እንደሆነ ነው። እና ደግሞ በሚፈልጉት አይነት ተጫዋች ጋር ይጣጣማል ተብሎ ነው የሚታሰበው። ኢንተር ሚላን አማካዩ የፕሮጀክቱ ዋና አካል መሆኑን መልቀቁን በመልካም አይመለከቱትም። ስለሆነ ማንቸስተር ዩናይትድ ይህንን በመገንዘብ በክረምቱ የቱርኩን ተጫዋች አገልግሎት ለማግኘትም አሳማኝ የሆነ ሂሳብም ማቅረብ አለባቸው። ዝውውሩ ቀላል አይሆንም። ነገር ግን የተጫዋቹ ፍላጎትም በዝውውሩ ውስጥ ወሳኝ ሊሆን እንደሚችል ጭምር ነው እየተገለጸም የሚገኘው። አርሰናል በዚህ ክረምት የሪያል ማድሪድ ኢላማ የሆነውን ተከላካይ ሊያስፈርም ይችላል። ኢቫን ዲካ በዚህ ክረምት የፕሪምየር ሊግ ክለቦች ፍላጎት ርዕሰ ጉዳይ እየሆነ ነው። እንደ አርሰናል፣ ኒውካስል ዩናይትድ እና ኖቲንግሃም ፎረስት ያሉ ክለቦችም የ25 ዓመቱን የሮማ የመሀል ተከላካይን እየተከታተሉት መሆኑን ለጉዳዩ ቅርበት ያላቸው ምንጮች ይጠቁማሉ። የ2023 ማክፓይሶቹ ሊያስፈርሙት ሞክረው ያልተሳካላቸው ሲሆን አሁን ተከላካዩ በድጋሚ በኒውካስል ራዳር ላይም ገብቷል። ሮማ ከተጫዋቹ ዝውውር 33 ሚሊዮን ፓውንድ ዋጋ እንደሚያገኝ ይገመታል። የእንግሊዝ ቡድኖች ዝቅተኛ ዋጋውን ግምት ውስጥ በማስገባትም ተከላካዩን ለማስፈረም ዝግጁ እንደሆኑ ይታሰባል። የአውሮፓ ቡድኖች የኢቫን ንዲካን የወደፊት ሁኔታ ሊወስኑ ይችላሉ። ሮማዎች እንግዲህ በኋላ ላይ ከኋላ መስመር ተጫዋቾች ጋር ለመለየት የማይቸኩሉ መሆናቸው ታውቋል። ንዲካ በሮማ ከ2023-2024 የውድድር ዘመን ጀምሮ በሁሉም ውድድሮች 77 ጨዋታዎችን ማድረግ ችሏል። ከቼንድ ኦፍ ሳይድ በዘገባው ሮማ የአውሮፓ እግር ኳስ ደህንነትን ለማስጠበቅ ሽንፈትል የጣሊያኑን ቡድን የፋይናንስ ሚዛንን ለማስጠበቅ አይቮሪኮስታዊውን ተከላካይም ለመሸጥ ሊያነሳሳው እንደሚችል ተረድቷል። በዚህ ምክንያትም እንደ አርሰናል ፎረስትና ኒውካስል እንዲሁ ሪያል ማድሪድም ላሉ ክለቦች በክረምቱ የዝውውር መስኮት ተጠቃሚ እንዲሆኑም በር ይከፍትላቸዋል። አርሰናሎች የኋላ መስመራቸውን ለማጠናከርም እየተዘጋጁ ነው ተብሎ ነው የሚታሰበው። በአዲሱ ስፖርቲንግ ዳይሬክተር ስር የመጀመሪያ ተሰናባች መሆን አለበት ብሏል ዳረን ቤንት። ዳረን ቤንት አዲሱ የአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ፣ ጋብርኤል ሄሱስን በኤምሬትስ በክረምቱ እንዲሸጡ አሳስቦታል። ቤንት እንግዲህ አርሰናሎች ብራዚላዊውን በመልቀቅ ሌላ አጥቂ ማስፈረም አለባቸው ብሎ ያምናል። ኤዱ ጋስፓር የአርሰናልን ስፖርቲንግ ዳይሬክተርነት ሚና ባለፈው ኅዳር የለቀቀ ሲሆን ብራዚላዊው በመርህ ደረጃ ኖቲንግሃም ፎረስትን ለመቀላቀል መስማማቱም ተዘግቧል። አርሰናሎች በጥር የዝውውር መስኮት ምንም አይነት ተጫዋች ሳያስፈርሙ ሲቀሩ፣ ዋና ምክንያታቸውም በአዲስ የስፖርት ዳይሬክተር ሹመት ጉዳይ ነበር። ለ12 ዓመታት የአትሌቲኮ ማድሪድ የስፖርቲንግ ዳይሬክተር በመሆን ያገለገሉት አንድሪያ ቤርታም በአመቱ መጀመሪያ የስፔኑን ዋና ከተማ ክለቡን መልቀቁም ይታወሳል። የሰሜን ለንደኑ ቡድን አሁን ላይ የአትሌቲኮውን ቡድን በመቅረጽ ትልቅ ሚናን የተጫወተውን አንድሪያ ቤርታን የኤዱ ጋስፐር ተተኪ አድርገው ሾመውታል። እናም ዳረንቤንት ጋብርኤል ሄሱስ በበርካታ እንግዲህ ነገሮች ላይ ሀሳቡን ሰጥቶበታል። በቤርታ ስር ካለው የአርሰናል ቡድን የሚባረር የመጀመሪያው ተጫዋች እንደሚሆንም ዳረንቤንት ያምናል። ጋብሪኤል ሄሶስ በክረምቱ መልቀቅ አለበት። ካይ ሃቨርትስ መቆየት አለበት። ሃቨርትስ የመጀመሪያው ተመራጭ አጥቂ ይሆናል ብዬ አስባለሁ። ነገር ግን የጋብሪኤል ሄሶስ ነገር ቢያበቅ አላለውም። ምክንያቱም ሌላ የመሀል አጥቂ ከመጣ ሶስተኛ ተጫዋች ሲሆን ነው እንግዲህ በዚያ ቦታ ላይ በግራ በኩል ትሮሳርድ እና ማርቲኔል ያሉ፣ በቀኝ በኩል ደግሞ አርሰናል ለሳካ ተፎካካሪ ሊያመጣ ነው። ስለዚህ ጋብርኤል ሄሱስ ቦታ አያገኝም። በመሐል አጥቂ በዚህ አመት ካይ ሀቨርትስና ጋብሪኤል ሄሱስ አግኝ ተባለ። ሁለቱም ጥሩ አልነበሩም። በቀኝ በኩል ሳካና ኢታን ዌኔር ያላቸው ተጨማሪ ይፈልጋሉ። ስለሆነም አንድሪያ ቤርታ ከአዲስ የመሐል አጥቂ ፊርማ በፊት ጋብሪኤል ሄሱስን መልቀቅ አለበት ትላለው። አንድሪያ ቤርታ ብዙ ፈራሚዎችን እንደሚያመጣ ምን አለው አርቴታም የተናገረው ይህንን ነው። ነገር ግን ቅድሚያ ቡድኑን የሚያገለግሉ ተጫዋቾችን ማምጣት አለባቸው። እነዚህን ደግሞ እነ ጋብሪኤል ሄሱስን አይነት ተጫዋቾች ደግሞ መልቀቅ ይኖርባቸዋል ብያስባለው ሲል ነው ዳረን ቤንት የተናገረው ጆናታን ዴቪድ ለዩቬንቱስ እና ለኢንተር ሚላን መቅረቡ ተሰምተዋል። እንደ ካልቺዮ መርካቶ ዘገባ ከሆነም ጆናታን ዴቪድ ወደ ባርሴሎና ለመሄድ ብዙ ጊዜ ፍላጎት ቢያሳይም አሁን ላይ ግን ከዩቬንቱስ እና እንዲሁ ከኢንተር ሚላን ጋር ተገናኝተዋል የሚሉ መረጃዎች ናቸው በስፋት እየወጡ የሚገኙት። የተጫዋቹ ኮንትራት ማብቂያ በፍጥነት እየተቃረበ ቢሆንም እስካሁን ከየትኛውም ቡድን ጋር ከስምምነት ግን ለመድረስ አልተቃረበም። በቦስማን ህግ መሰረት ዳቪድ እንግዲህ ሊልን መልቀቁ እርግጥ ስለሆነ ከየትኛውም ክለብ ጋር መነጋገር ይችላል። ዳቪድ ቀጣዩ ቡድኑን እንግዲህ ለማግኘትም አሁንም ሀሳቡን በግልጽ ማስቀመጥ ይኖርበታል ሲል ስካይ ስፖርት አስነብቧል። የጆናታን ዴቪድ ካምፕም የአምስት ዓመታት ኮንትራት ዘጠኝ ሚሊዮን ዩሮ ዓመታዊ ደሞዝም የሚፈልጉ ሲሆን በጣሊያን ያሉ ቡድኖችም ወደ አምስት ሚሊዮን ዩሮ የተጣራ ዓመታዊ ደሞዝም ሊያቀርቡለት ይፈልጋሉን የተባለው በተጨማሪም የአስራ አምስት ሚሊዮን ዩሮ ፊርማም ቦነስ እና ወደ 10 ሚሊዮን ዩሮ ኮሚሽንም ይፈልጋሉ። አጠቃላይ ይህ ለጆናታን ዴቪድ ከዚህ ዝርዝር ውጪ የሆነ በአምስት ዓመታት ውስጥ ወደ ሰባ ሚሊዮን ዩሮ የሚደርስም ክፍያ የተጫዋቹን ፊርማ የሚፈልግ ክለብም እንግዲህ ያወጣል። ከዩቬንቱስ እና ኢንተር ሚላን በተጨማሪ እንደ ኒውካስል ዩናይትድ፣ ቶተንሃም፣ ሊቨርፑል፣ ዌስትሃም፣ አርሰናል፣ ቸልሲ እና ማንቸስተር ዩናይትድ ያሉ በርካታ የፕሪሚየር ሊግ ክለቦችም ለጆናታን ዴቪድ ጥያቄ ለማቅረብም እያሰቡ ነው። ምንም እንኳን የተጫዋቹ ዋጋ ጥቂቶቹን ሊያስፈራቸው ቢችልም የ25 ዓመቱ አጥቂ በዚህ የውድድር ዘመን በሁሉም ውድድሮች 23 ጎሎችንና 10 አሲስቶችን አስመዝግቧል። ከሊል ጋር ባደረጋቸው 225 ጨዋታዎችም 107 ጊዜ ጎል ማስቆጠር ችሏል። ከሳምንት በኋላ ከኮንትራት ነፃ የሚሆነው ተጫዋች እስካሁን ክለብ አለማግኘቱ እንግዳ ነገር ነው። ነገር ግን ለዚህ መልሱ የተጫዋቹ የዋጋ ጥያቄ ነው። ዳቪድ አሁንም ዋጋን የመጠየቅ መደራደርን ይፈልጋል። የማርከስ ቱላም ሁኔታም የተለየ ነገር እስካልተፈጠረ ድረስ ኔራ ዙሪ በዳቪድ ላይ ፍላጎታቸው ከፍተኛ አይደለም፣ በድብልቅ ውስጥም አይሆንም። እንዲሁም የዱሻን ቭላሆቪች የመቆየት እድሉም አነስተኛ ስለሆነ የዦናታን ዴቪድ ሁኔታ ለዩቬንቱስ ማራኪ ሊሆን እንደሚችል ዘገባዎች እየጠቆሙ ይገኛሉ። ቪያሪያል በክረምቱ ከአትሌቲኮ ማድሪድ አንድ ተጫዋችን ማስፈረም ይፈልጋል። ቢጫ ሰርጓጆቹ በዲጎ ሲሞኔ ስር ያልተፈለገውን ተጫዋች ለማስፈረም ፍላጎት አላቸው። ቪያሪያል በመጪው የውድድር ዘመን የግራ ተከላካይ ቦታ ለማጠናከር ሀቪ ጋላንን እንዲሁ በራዳራቸው ላይ አስገብተውታል። የካስቴሎን ክለብ በዚህ ክለብ እንግዲህ በዚህ ቦታ ላይ ከሰርሂ ካርዶና ጋር የሚፎካከር ልምድ ያለው ተጫዋች ይፈልጋሉ። እናም የአትሌቲኮ ማድሪ ተጫዋች ማርሴሊኒያኖ ከሚፈልገው የአጨዋወት ስታይል ጋር ይስማማል። የማድሪዱ ክለብ እንግዲህ ይህንን ተጫዋች በዚህ ውድድር ዘመን ጥቂት ደቂቃዎችን ቢጫወትም የረጅም ጊዜ እቅዳቸው አካል እንዳልሆነ ከኦዲሁ ወስነዋል። እስከ 2026 የሚያቆየውን ኮንትራት ያለው ሲሆን የመስመር ተከላካዩ በዚህ ዓመት በ28 ጨዋታዎች ላይ ተሰልፎ አራት ለጎል የሆኑ ኳሶችንም አመቻይቶ አቀብሏል። ነገር ግን የአትሌቲኮ ስፖርት ማኔጅመንትም በሱ ቦታ ላይ ሌሎ ተጫዋቾችን በማምጣት ቡድናቸውን ማደስ ይፈልጋሉ። አትሌቲኮም ዣቪ ጋላን መሸጥ ይፈልጋል። የግራ መስመር ተከላካዩ የፕሪምየር ሊግንና የቱርክ ቡድኖችን ፍላጎትም ስቧል። ነገር ግን ቪያሪያል ፊርማውን ለማግኘት ዝግጁ ነው። በካስቴሎን የእሱ መምጣት የውስጥ ፉክክርን እንደሚያጠናክር ያምናሉ። በተለይም አልፎንሶ ዴቪስ፣ ፔድራዛ በደረሰበት ጉዳትም ከሜዳ ለረጅም ጊዜ ከራቀ በኋላ ወደ ጥሩ አቋሙ ስላልተመለሰ ሌላ ፈራሚ እየተመለከቱ ነው። ከስምምነቱ ዋና መሰናክሎች አንደኛው የዚህኛውን ተጫዋች ከፍተኛ ደሞዝ ሲሆን ይህም በአመት 325 ሚሊዮን ዩሮ የሚያገኝ ሲሆን ቪያሪያል ይህንን ደሞዝ መክፈል ይችሉ እንደሆነ ወይም ደግሞ የተጫዋቹን ደሞዝ ስለመቀነስም ሊሞክሩ ይችላሉ። በሚቀጥሉት ሳምንታት ክለቡ ተጫዋቹን ማስፈረም መቻሉ ወይም ደግሞ የግራ መስመር ተከላካይ ወደ ሌላ ቡድን ይሄድ እንደሆነ የሚታይ ጉዳይ ነው የሚሆነው። ጓርዲዮላ ማንቸስተር ሲቲ ያለ ሃላንድ እስከ ሰባት ሳምንታት እንደሚቆይ አረጋግጧል። ፔፕ ጓርዲዮላ ከሃላንድ ጉዳት በኋላ ሌሎች ተጫዋቾችን ወደ ጎል የሚጠጉ እንደሆኑ እንደሚፈልግም ተናግሯል። ፔፕ ጓርዲዮላ ኤርሊንግ ሃላንድ በቁርጭምጭሚት ጉዳት ምክንያት እስከ ሰባት ሳምንታት ከሜዳ እንደሚርቅ ተናግሯል። ነገር ግን ለማንቸስተር ሲቲ የዓለም ክለቦች ዋንጫ ውድድር ዝግጁ እንደሚሆን የተነገረውም። ሲቲ ለቻምፒየንስ ሊጉ ብቁ ለመሆንና የኤፍኤ ካፕ ዋንጫን ለማንሳት የሚያልምበት ወቅት የሃላንድ መጎዳት ለሲቲ ትልቅ ጉዳት ነው። ፔፕ ሲናገር፣ ዶክተሮች ከአምስት እስከ ሰባት ሳምንታት ከሜዳ እንደሚርቅ ነግረውኛል። በውድድር ዘመኑ መጨረሻ ተመልሶ ለዓለም ክለቦች ዋንጫ ዝግጁ ይሆናል። የጓርዲዮላ ቡድን ዘጠኝ ጨዋታዎች በቀረው ፕሪምየር ሊግ በ48 ነጥብ አምስተኛ ሲሆኑ በኤፍኤ ካፕ ዋንጫም የግማይ ፍጻሜ ጨዋታ ኖቲንግሃም ፎረስትን ይገጥማሉ። ሀላንድ ለሰባት ሳምንታት ከሜዳ የሚርቅ በመሆኑ ሲቲ ለኤፍኤ ካፕ ዋንጫ ከደረሰ ጨዋታው ያመልጠዋል። ነገር ግን ከፍጻሜው ጨዋታ ከስምንት ቀናት በኋላ በፉልሃም የመጨረሻ የሊግ ጨዋታ ይመለሳል። የሲቲ የዓለም ክለቦች ዋንጫ መክፈቻ በጁን 18 ከሞሮኮው ክለብ ዋይዳድ ካዛብላንካ ጋር ሲሆን ሃላንድም ለዛ ጨዋታ ዝግጁ ሆናል ተብሎ ነው የሚጠበቀው። ጋርዲዮላ ግብጻዊውን ኦማር ማርሙሽን ሃላንድን በ9 ቁጥር መተካት ይችል እንደሆነ ተጠይቀው ፔፕ ሲናገር በማርሙሽ ጉዳይ መፍትሄ እናገኝለታለን። እንደ ሃላንድ ችሎታ ያለው ወይም የተለየ ባህር ያለው ሌላ ተጫዋችም የለንም። ነገር ግን ባሉን ተጫዋቾች መላመድ አለብን። ሌሎች ባህሪያት ያላቸው ተጫዋቾችም ያስፈልጉናል ብዙ የጎል ስሜት ያላቸው ተጫዋቾች ወደ ሳጥን ቅርብ በመምጣትም አለብን። ምክንያቱም የኤርሊንግ ሃላንድ ቁጥሮች ልዩ ነበሩ፣ እሱን በማጣታችን እንጎዳለን፣ የእሱን መተካትም አለብን ሲልም ነው የተናገረው። የባርሴሎናው ግብ ጠባቂ የሜዳ ላይ ልምምዱን ጀምሯል። የባርሴሎናው ግብ ጠባቂ ማርክ አንድሬ ቴርሽቴገን ከ ከስድስት ውራት በኋላ ወደ ልምምድ ተመልሷል። በሴፕቴምበር 2024 ጀርመናዊው በላሊጋው ከቪያሪያል ጋር በተደረገው ጨዋታ ከጎዳ በኋላ እንግዲህ ለወራት ከሜዳ ውጭ ሆኗል። ማርክ አንድሬ ቴርሽቴገን በአሰልጣኝ ሃንስ ፍሊክሰር የባርሴሎና ዋና ግብ ጠባቂ ሆኖ ቆይቶ ነበር። ሆኖም ግን በቪያሪያል ጨዋታ ላይ የደረሰበት የጉልበት ጅማት ጉዳትም የውድድር ዘመኑን ሙሉ ለሙሉ ከሜዳ እንዲርቅም ያደርገዋል። እንግዲህ ይህኛውም እንዲታሰብ አድርጎታል። ካታላኖቹ እንግዲህ ከቴርስቴገን ጉዳት በኋላ ወንቸክ ሸዝኒን ለቀሪው የውድድር ዘመን አስፈርመዋል። ምንም እንኳን ኢኒያኪ ፔና ቀደም ባሉት ጨዋታዎች ላይ ለማርክ አንድሬ ቴሪሽ ተገን ተጠባባቂ የሆነ መጫወት ቢችልም ፖላንዳዊው ግን ፊርማውን ካኖረበት ጊዜ ጀምሮ የሃንስ ፍሊክ ተመራጭ ተጫዋችም ሆኗል። እንደ ሙንዶ ዲፖርቲቮ ዘገባ ከሆነ ማርክ አንድሬ ቴሪሽ ቴገን ከተጠበቀው ጊዜ ቀድሞ ወደ ሜዳ ተመልሰዋል። የብሉ ግራናዎቹ ካፕቴን ከስድስት ወር ጉዳት በኋላ ከቡርኖ ጋር ልምምድ ማድረግ ጀምሯል። ግብ ጠባቂው ማገገሙ ከታቀደለት ጊዜ በፊት ስላለቀ ጀርመናዊው በኤፕሪል መጨረሻ ወደ ጨዋታ ሊመለስም ይችላል ሲል ዘገባው ገልጿል። ይሁን እንጂ የቴሪስቴገን የመጫወቻ ትክክለኛው የጊዜ ገደብ የለም። የቴሪስቴገን ለባርሴሎና የሚጫወትበት ቀነ ቀጠሩ ከሚያዝ ይልቅ ተጫዋቹ ምቾት በሚሰማው ጊዜ እንዲጫወት መፍቀዱ እንደሚሻለም የባርሴሎና ዶክተሮችም አሳውቀዋል። ግብ ጠባቂው በሜዳ ላይ በዚህ ሳምንት ቀላል ልምምዶችን ሰርቷል። ነገር ግን ከቀሪዎቹ ግብ ጠባቂዎች ጋርም ልዩ የልምምድ ክፍለ ጊዜያቶችንም መቀላቀል አልቻለም። ማርክ አንድሬ ቴርሽቴገን እስካሁን የተሟላ የህክምና ፍቃድ አላገኘም። ይህም በጊዜው ይመጣል። ከዚያ በኋላ ወደ መጀመሪያው 11 እንዲመለስ ወይም ደግሞ አመቱን በወንቸክ ሸዝኒ መጨረስ የሃንስፍሊክ ውሳኔ ይሆናል። ጀርመናዊው ታክቲሽያን በፖላንዳዊው ግብ ጠባቂ ብቃትም በቀጣይ ጥቂት ሳምንታት የአሰልጣኙን ውሳኔ ይጠብቃል ተብሎ ነው እንዲሁ የሚታሰበው። የቀረሞ የማንቸስተር ዩናይትድ ኮኮብ ናኒ ማንቸስተር ዩናይትድ በክረምቱ ቪክተር ዮከርሽን ለማስፈረም እንዲሞክር አሳስቦታል። የ26 ዓመቱ ተጫዋች በፖርቱጋል ሊግ ለሁለተኛ ተከታታይ የውድድር ዘመን 30 ጎሎችን ማስቆጠር ችሏል። ቡድኑንም ተከታታይ የሊግ ዋንጫን እንዲያነሳ እየተቃረበ ነው። የስፖርቲንግ ሊዝበን ኮኮብ ቪክተር ዮከርሽ የማንቸስተር ዩናይትድ ኢላማ ከሆነ ሰነባብቷል። ተጫዋቹ ለአሁኑ የማንቸስተር ዋለቃ ሩበን አሞሪ አማካኝነትም ምርጥ አቋሙን በሊዝበን ማግኘቱም እንዲሁ የሚታወስ ነው ናኒ በፉት መርካቶ እንደተናገረው ቪክተር ያውከርሽ ለፕሪምየር ሊግ ውድድር ዝግጁ ነው ብሎ እንደሚያምን ተናግሯል። ስዊድናዊው በማንቸስተር ናይትድ ማሊያ በፖርቱጋል ያደረገውን ነገር ሲደግም ማየት እንደሚያስደስተውም የቀድሞው የዩናይትድ አጥቂ ተናግሯል እሱ በፕሪምየር ሊግ ለመሻሻል ዝግጁ የሆነ ተጫዋች ነው በዚህ ጊዜ የእሱ አይነት አጥቂዎች አይገኙም በፕሪምየር ሊግ ውስጥም ተከላካዮች ፈታኝ ናቸው ነገር ግን ቪክተር ዮከርሽ እነኚህን ፈተናዎች የማለፍ አቅም አለው። ኳስን ይዞ መረጡ የሚወዳል፣ ለዛም ጥሩ ይሆናል። ቪክተር ዮከርሽ በማንቸስተር ዩናይትድ ውስጥ ማየት እፈልጋለው። የእሱ አይነት ተጫዋቾች ለዩናይትድ ያስፈልጋሉ። ማንቸስተር ዩናይትድን ከተቀላቀለና በፖርቱጋል የሚደረገውን በእንግሊዝም ቢያደርግ በጣም ደስተኛ ሆናለሁ። ቪክተር ዮከርሽ በሊዝበን ብዙ ጎሎችን በየሳምንቱ ያስቆጥራል። እናም ደግሞ ሳያስቆጥር ሲቀር ደግሞ አሲስቶችን ያደርጋል። ለቡድኑ የግብ ዕድሎችን ይፈጥራል። በጣም ኃይለኛ ነው። ለ90 ደቂቃ በተመሳሳይ ፍጥነት መጫወትም ይችላል። ይህም ተፈላጊነቱን ያን ያጎለዋል፣ ሲልም የተናገረው ማንቸስተር ዩናይትድ ለአዲስ አጥቂ በገበያው ላይ ናቸው። ቪክተር ዮክርሽን ጨምሮ በእጩ ዝርዝራቸው ውስጥም በርካታ ስሞች አሏቸው። በፕሪምየር ሊግ ከብራይተን ጋር ቆይታን አድርገዋል፣ ነገር ግን በውሰት ወደ ሻምፒዮንሺፕ ቡድን ከማምራቱ በፊት የራሱን አሻራ ለማሳረፍም አልቻለም። ቪክተር ዮከርሽ በዚህ ውድድር ዘመን በ26 የሊግ ጨዋታዎች 30 ጎሎችን ያስቆጠረ ሲሆን በሌሎች ውድድሮች 12 ጎሎችን ለቡድኑ አስቆጥረዋል። የስዊድናዊው ኢንተርናሽናል በዚህ ክረምትም በኢስታዲዮ ሆዜ አልቫላዴ ሊለቅ ይችላል። እንግሊዝ በጣም ተመራጭ መዳረሻውም ልትሆን እንደምትችል ነው መረጃዎቹ እየጠቆሙ የሚገኙት። የማንቸስተር ሲቲው አማካይ በርናርዶ ሺልቫ በውድድር ዓመቱ መጨረሻ ሊለቅ እንደሚችል ተናግሯል። የ30 ዓመቱ ተጫዋች በ2017 ክረምት ከሞናኮ ከመጣ በኋላ በኢቲሃድ ቆይቷል። እስከ 2026 ድረስም ከፕሪምየር ሊግ ሻምፒዮኖቹ ጋር ውል ያለው ሴልቫ በዚህ ክረምት ሊለቅ ነው ተብሎ እየተወራ ሲሆነ፣ በዚህ ክረምትም ኮንትራቱ የመጨረሻ ዓመት ይገባል። በርናርዶ ባለፉት ዓመታት በኢቲሃድ ቁል ተጫዋች ሆኖም ቆይቷል። በርናርዶ በሁሉም ውድድሮች ወደ 400 የሚጠጉ ጨዋታዎች ላይ 69 ግቦችን አበርክቷል፣ እናም ብዙ አሲስቶችን አድርጓል። ለሲቲ በዚህ የውድድር ዘመን ባደረጋቸው አርባ ጨዋታዎች ሶስት ጎሎችንና ና አራት አሲስቶችን አድርጓል። የቀድሞው የማንቸስተር ዩናይትድ መልማይ ሚኪ ብራውን እንደተናገረው በርናርዶ ከኢቲሃድ ከሚለቁ ተጫዋቾች በቀዳሚነትም አለ ሲል ነው ለፉትቦል ኢንሳይደር የተናገረው። ከዚህ በፊት ሲቲ ከብዙ ተጫዋቾች ጋር ሳይታሰብ ሲለያይ አይተናል። ለምሳሌ ዳቪድ ሲልቫ ወደ ስፔን የተመለሰው የሲቲ ቋሚ ተጫዋች ሆኖ ሳለ ነው። በፕሪሚየር ሊግ፣ በቻምፒየንስ ሊግ ሁሉ የመጫወትና የመወዳደር አቅም ቢኖረውም በወቅቱ መልቀቅን መርጧል። ዳቪድ ሲልቫ ከሲቲ ቆይታው በኋላም ጥሩ የእግር ኳስ ህይወትን በስፔን ያሳለፈ ይመስለኛል። በዚህ ደረጃ በርናርዶ ሲልቫ ከሲቲ ጋር ማሸነፍ ያለበትን አሸንፏል፣ ለቡድኑ የተቻለውን ሁሉንም አድርጓል። ስለዚህም አሁን ላይ መሄድ ይፈልጋል። በርናርዶ ወደ ላሊጋ መሄድ ይፈልጋል። በርናርዶ አሁን ላይ ምርጥ ተጫዋችና ድንቅ ተሰጥኦ አለው። ነገር ግን ምናልባትም የሲቲ ስራው አብቅቷል። በዚህ ክረምት በጋርዲዮላ ስርም ትልቅ ለውጥን የሚያመጣ ይመስለኛል። ስለዚህም መልቀቁ ምንም ማያስደንቅም ሲለምን የተናገረው በክረምቱ ከኢቲሃድ የሚለቁ ብዙ አስገራሚ ስሞች አሉ። ቡድኑ በአዲስ መልክ ለመገንባትም እየተቃረበ ነው። እንደ በርናርዶ ደብሮይና ግሪሊሽና ሌሎችም ተጫዋቾች መውጣታቸው እርግጥ ነው፣ ይቆያሉ የሚል እምነት የለም። ተጫዋቾቹ መለየታቸውን በማመን ስለቀጣዩ ክለባቸው ማሰብ ጀምረዋል። በሲቲ በክረምቱ የሚለቁና የሚፈርሙ ብዙ ተጫዋቾች በኢትያድ እናያለን ሲልም ነው ዘገባው ላይ ያሰፈረው። ማንቸስተር ሲቲ የአርሰናሉን ኮከብ ተከላካይ ዊሊያም ሳሊባንም ለማስፈረም በሚያስገርም ሁኔታም ስሙ ተያይዟል ሲል የፉትቦል ፋን ካስት ዘገባ አመልክቷል። በሪፖርቱ መሰረት ሲቲዎች ቡድናቸውን መልሰው ለመገንባት ጥረት በማድረግ ላይ ናቸው። የተከላካይ መስመሩን ለመገንባት ፔፕ ጓርዲዮላ ፈረንሳዊውን ተከላካይ ለማስፈረምም ጠይቋል። ዊሊያም ሳሊባ በአሁኑ ጊዜ በዓለም ላይ ካሉ ምርጥ ተከላካዮች አንደኛው ነው። ሲቲዝኖቹ የሩበን ዲያዝን ተተኪ እየፈለጉ ነው። ስምምነቱ እውን ከሆነም ይህ ፊርማ በእርግጠኝነት ለሲቲ ምርጡ ፊርማ ይሆናል። ሆኖም ግን ሳሊባን ከአርሰናል ማግኘቱ ለፔፕ ጓርዲዮላ ቡድን ቀላል አይሆንም። በ2019 አርሰናሎችን ከተቀላቀለና በ2022 በቡድን ውስጥም ቦታ አግኝቶ መጫወት ከጀመረ ወዲህ ዊሊያም ሳሊባ በተከላካይ መስመር ውስጥም ምርጥ ብቃቱን አሳይቷል። ባለፈው የውድድር ዘመን አርሰናል በፕሪምየር ሊጉ ትንሽ ጎሎችን ያስተናገደ ቡድን ነበር። ከዚህም በላይ ደግሞ የሳሊባ በሲቲ ቡድን መጨመር የሲቲ የኋላ መስመርን ከማጠናከር ባለፈ ፔፕ ጓርዲዮላ ሌላ ዘመናዊ የመሀል ተከላካይ ያገኛል። ከዚህ በተጨማሪ ሳሊባ በፕሪምየር ሊግ ያለው ልምድ ለፔፕ ቡድን ትልቅ ጭማሪ ይሆናል። አሁን ላይ ግን ትልቅ ጥያቄ ከዚህ ዝውውር ጀርባ አለ። አርሰናል ፍቃደኛ ይሆናል የሚለው ጉዳይ ሲሆን የሚኬል አርቴታ ቡድን ለተቀናቃኝ ቡድን የመሸጥ ፍላጎት የላቸውም። የሳሊባ ኮንትራት ሊጠናቀቅ ሁለት ሲዝን ብቻ የሚቀረው ሲሆን ተጫዋቹ በአዲስ ኮንትራት ጉዳይ መሻሻልን ስላላሳየም አርሰናል በክረምቱ የግዴታ በውድ ሊሸጠው ይችላል። ሪያል ማድሪድ ሌላኛው የሳሊባ ዋነኛ ፈላጊ ሲሆን ፈረንሳዊው ለማስፈረም ትልቅ ቦታ የያዘ ቡድንም ነው። ነገር ግን አርሰናሎች ይለቁታል ተብሎ ግን አይጠበቅም። የስፔን ክለቦች ለፋቢዮ ሲልቫ የሚከፍሉትን ዋጋ ተነግሯቸዋል። ፋቢዮ ሲልቫ በላስ ፓልማስ በአሁኑ የውድድር ዘመን ጎልቶ የታየ ሲሆን ወልቭስ የመልቀቂያም ዋጋውን ከወዲሁ አሳውቋል። ፋቢዮ ሲልቫ በዚህ ዓመት ከላስ ፓልማስ ጋር እያበራ ነው። ይህም አስደናቂ የውድድር ዘመኑን በዛው ክለብ በቋሚነት ሳያቆየው አልቀረም። ፖርቱጋላዊው የፊት አጥቂ ከወልቭስ በውሰት በላሊጋው ቡድን ከፍተኛ እድገትን አሳይቷል። ራሱን ከኢንሱላር ቡድን ጋርም ተጫዋቾች መሃል አንዱ አድርጓል። በ በሃያ አንድ ጨዋታዎች ስምንት ጎሎችን በማስቆጠር ወጣት አጥቂ የቢጫውን ቡድንም ቁልፍ ተጫዋች ሆኖ በስፔን የሌሎች በርካታ ክለቦችን ቀልበን ስቧል። የ ሃያ ሁለት አመቶ ሲልቫ በስራው ውስጥም አንድ እርምጃ ወደፊት ሄዷል። የተጫዋቹ ከኳስ ጋር የማሰብ ችሎታና የአጨራረስ ችሎታውም የተጫዋቹን ተፈላጊነት ከፍ አድርጎታል። የፋቢዮ ሲልቫ ብቃትም በዲየጎ ማርቲኔዝ ለሚመራ ቡድን ወሳኝ መሆን ብቻ ሳይሆን እንደ ቪያሪያል እና ሪያል ቤቲስ ያሉ ክለቦችም ቀልብን የሳበ ሲሆን ፖርቱጋላዊው አጥቂ የፊት መስመራቸውን ለማጠናከር ለወደፊት ወሳኝ አካል አድርገው የሚመለከቱታል። ይሁን እንጂ የሲልቫ መልቀቂያ ቀላል አይሆነም። በ2240 ሚሊዮን ዩሮ ያወጡበት ወልፍሶች በዝቅተኛ ዋጋ ሊለቁትም ፍቃደኞች አይደሉም። የእንግሊዙ ክለብ የተጫዋቾቹን አቅም በመገንዘብ የውል ማፍረሻውን 30 ሚሊዮን ዩሮም አስቀምጧል። ይህ ቁጥር በመጪው የዝውውር መስኮት ላይም አንድ ክለብ ጠንከር ያለ ጥያቄን ካላቀረበ በስተቀር አጥቂ ወደ ሌላ ቡድን እንዳይዘዋወርም እንቅፋት ሊሆን ይችላል ተብሎ ነው የሚታሰበው። በስፔን ውስጥ የሲልቫ ለውጥ አይካድም። በሜዳው ላይ ያለው የጎል ማስቆጠር ብቃቱና ብስለቱ የአጥቂ መስመሩን ለማጠናከር በሚፈልጉ ቡድኖች የእይታ ውስጥም እንዲቀመጥ አድርጎታል። በውድድር ዘመኑ ማብቂያ ላይ ፖርቱጋላዊው የፊት መስመር ተጫዋች በክረምቱ የዝውውር ገበያ ላይም ከሚጠበቁት ዝውሮች አንድ ይሆናል ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርት የመረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ እጅጉን ላቅ ያለ ምስጋናችንን እናቀርባለን። ፏር ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው በሌሎች ፕሮግራሞቻችን ዳግም ተመልሰን የምንገናኝ ይሆናል። ለዛሬው ግን እዚህ ጋር አበቃን። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።